አዳምጡት። ይህ የኤሌክትሪክ መኪና አዲስ ለመግዛት ስታስቡ ለምን ይፈተሻል? ምኑስ ይፈተሻል? ብላችሁ ለተወዛገባችሁ አገባችሁ እንዲም ጥያቄ ለሆነባችሁ ነው። ቼክ አፕ ስታዩ እንደ ትልቅ ችግር ያያችሁባቸው ነገር ነው። ጣልን ሞተር ፓወር ኤሌክትሮኒክ ሲስተሞች ላይ ያሉ ትራክሽን ሞተሩ በስነ ስርዓቱ ይሰራሉ ወይ፣ ኢንቨርተሩ ይሰራሉ ወይ ዲሲዲሲ ዲሲ እየሰራ ነው ወይ፣ ኮንቨርተሩ ይሰራሉ ወይ፣ ሪጀነሬቲቭ ሲስተሙ በአግባቡ እየሰራልን ነው ወይ የሚለውን ነገር ላይ በኮምፒውተሩ ቼክ እናደርጋለን ማለት ነው። እንቀጥልና ደግሞ ወደ ሃይ ቮልቴ ሲስተም ላይ ያሉትን እናያለን። ኦንቦርድ ቻርጀሩ፣ ኬብሉን፣ ኢንሱሌሽን ሬዚስታንስ እየሰራ ነው ወይ ሴፍቲ ፊቸር ኢንተርሎኮች አሉት እነዚህ ሴፍቲ ፊቸሮች በአግባቡ እየሰሩ ነው ወይ የሚለውን ነገር ላይ እነዚህንም ቼክ ምናደርግ ይሆናል ማለት ነው። ያው ባትሪ ኦፕቲማል የሚሰራበት ቴምፕሬቸር አለ ሴፍ ኦፕሬሽናል ኤሪያ ይባላል። ያ ነገር ላይ ያ መሆኑን ደግሞ ኩሊንግ ሲስተሙ ደግሞ ለባትሪ ጤንነቱ ወሳኝና ትልቁ ነው ቦታ የሚይዘው እሱ ስለሆነ ስለ ኩሊንግ ሲስተሙ ደግሞ ቼክ እናደርጋለን። ኩላንት ሌቭሉ ታይፑን ቴምፕሬቸር ሴንሰሩ እየሰራ ነው ወይ፣ ኩላንቱ ላይ ያለው ፓምፕ ፋን ኦፕሬሽናል እያደረጉ ነው ወይ፣ ፈንክሽን አላቸው ወይ፣ ፎልት አላቸው ወይ የሚለውን ነገር ላይ በስካን ቱልሱ ወይም በኮምፒውተሩ ቼክ የምናደርግ ይሆናል ማለት ነው። ሎ ቮልቴጅ ሲስተም የምመጣና ደግሞ የባትሪ ቮልቴጁ እየሰራ ነው ወይ ወይም ደግሞ ስናስነሳው ቅድም ያልነው ሪጀነሬቲቭ ወይም ደሞ ዲሲዲሲ ደሞ ይሞለዋል ወይ፣ እዚህ ላይ ደግሞ ፓራሳይቲክ ድሬን አለው ወይ፣ ስንዘጋው ከረንት ድሬን እያደረጋ ይሄዳል ወይ፣ በአግባቡ ይሰራል የሚለውን ነገር እናያለን። ወደ መጨረሻ ሶፍትዌር እና ፎልት ካሉት ምክንያቱም የሚሰራው ኢቪ ምንድን ነው ኤሌክትሮኒክስ ኮምፖነንቶቹ ከሶፍትዌር ጋር ኢንተግሬትድ የሆኑ ናቸው። ቬሂክል ኮንትሮል ዩኒቱ፣ ቤምሱ፣ ቴምሱ እነዚህ ሁሉ በካን ኮሚኒኬሽን ከሶፍትዌር ጋር ነው የሚሰሩት። ስለዚህ እነዚህ ሶፍትዌር ወይም ደግሞ የፕሮግራሚንግ ሶፍትዌሮቹ በአግባቡ እየሰሩ ነው ወይ፣ ከልመን ፊልተሩ በአግባቡ ይሰራሉ ወይ፣ እዛ ላይ የተጫኑ ሶፍትዌሮች ፎልት አላቸው ወይ፣ ሚሞሪ ላይ የያዘ ራም ላይ ያሉ ሶፍት ፎልቶች አሉ ወይ፣ ፐርማነንት ወይም ክሪቲካል የምንላቸው ፎልቶች አሉ የሚለውን ነገርም ቼክ እናደርጋለን ማለት ነው።